ሰሬን አስጥልኝ። ዶክተር ቤርታ ይባላለው በጥቁር አንበሳ የመጀመሪያ ዓመት የህፃናት ስፔሻሊስት ሬዚደንት ሐኪም ነኝ። ዛሬ የምንነጋገረው ቤታችን ውስጥ ባሉ ነገሮች እንዴት አድርገን ኦአርኤስ እናዘጋጀለን የሚለው እና ከዛ በተጨማሪ ስለ ተቅማጥና መንስኤዎቹ እንዲሁም አንዳንድ ነጥቦች እንነጋገራለን። ተቅማጥ የምንለው ዴፊኒሽኑ ሶስት ወይም ከሶስት በላይ የሆኑ ቀጠን ያሉ ሰገራ ወይንም ደግሞ ውሃ የሆነ ሰገራ ሲወጣቸው ልጆች ተቅማጥ እንለዋለን። የተቅማጥ መንስኤዎቹ የቫይረስ ሊሆን ይችላል፣ ባክቴሪያ ሊሆን ይችላል፣ ትላትን ሊሆን ይችላል፣ ፈንገስ ሊሆን ይችላል። እንዲሁም በሐኪም የሚታዘዙልን አንቲባዮቲክሶች ለረጅም ጊዜ ከተወሰዱ እነሱ ተቅማጥ ሊያመጡብን ይችላሉ። ተቅማጥ ከመከሰቱ በፊት ግን እንዴት አድርገን መከላከል እንችላለን ለሚለው አንደኛ ልጆቻችንን በአግባቡ ክትባት ማስከተብ ነው። ሁለተኛው ለእናቶች በቂ የሆነ ስለ ጡት ማጥቋት ግንዛቤ መስጠት ነው። ሶስተኛ እጃችንን መታጠብ ነው። ምግብ ከመመገብም ከመመገባችን በፊትም በኋላ እጃችንን በሳሙና በደንብ መታጠብ ነው። አራተኛ ንጹሕ ውሃ መጠቀም ነው። አምስተኛ ደግሞ አግባብ ያለው የቆሻሻ ማስወገድ ልምዶችን ማዳበር ነው። ለምንድን ነው ስለ ተቅማጥ መወያየት ያስፈለገው? ሀገራችን ውስጥ ገዳይ ከሚባሉ በሽታዎች ከአምስት ዓመት በታች ላሉ አንደኛ ምክንያት ተቅማጥ ነው። ስለዚህ በደንብ ብናውቅ፣ እንዴት ብለን መከላከል እንዳለብንም ካወቅም ይህንን የህፃናት ሞት ቁጥር መቀነስ እንችላለን። ስለዚህ ምልክቶች ሊያሳዩ የሚችሉት ልጆች አንደኛ ያው ተቅማጡ ነው። ሁለተኛ የሰውነት ፈሳሽ ማጠር ሊኖር ይችላል። እሱ ምልክቶቹ አንደኛ ከንፈራቸው አካባቢ ይደርቅብናል። አይናቸው ወደ ውስጥ ሊጎደጎድ ይችላል፣ ሊገባ ይችላል። በፊት ከሚጫወቱት እንትን ሊቀንሱብን ይችላል፣ ወይም አቅም ማጣት ሊኖር ይችላል። እየባሰ ደግሞ ሲሄድ ሽንት አለመውጣት፣ ማልቀስ መቸገር፣ ራስን መሳት እንዲሁም ሾክ ውስጥ እስከ መግባት ሊገቡብን ይችላሉ። ስለዚህ አንድ ጊዜ ተቅማጥ ካላቸው ልጆች ቤት ውስጥ እንዴት አድርገን ዋሬስ እናዘጋጃለን የሚለውን ነው። ገበያ ላይ ባናገኝ እነዚህም ቀለል ባለ ነገር ቤታችን ውስጥ ባለ ነገር ማዘጋጀት እንችላለን ለማዘጋጀት ነገሮች ቤታችን ውስጥ ያለ ነው፣ አንድ ሊትር ውሃ ያስፈልገናል። ይሄንን ውህድ ለማዘጋጀት ሁለተኛው ስኳር ነው የምንጠቀመው ስኳር፣ ሶስተኛ ደግሞ ጨው ቤታችን ውስጥ የገበታ ጨው ነው የሚያስፈልገን። ስለዚህ ውህዱ መጠኑን እነግራችኋለሁ የሚያስፈልገን ከጨው ሶስት ነጥብ አምስት ግራም ጨው ነው፣ ወይንም ደግሞ ግማሽ ማንኪያ የሻይ ማንኪያ ጨው እናደርጋለን እንደዚህ አድርገን ከዛ ስኳር ደግሞ በዛ ከጨጉ በዛ ያለ ነው አርባ ግራም ወይንም ደግሞ ስምንት የሻይ ማንኪያ ስኳር እናደርጋለን። እንደዚህ አድርገን ሙሉ ሙሉ ስምንት ነው የምናደርገው። ስለዚህ ይህንን በደንብ አድርገን እንበጠብጠዋለን እንነቀነቀዋለን። ውህዱ እስኪዋህድልን ድረስ ጨውና ስኳሩን በደንብ እስከሚሟማ በደንብ እንነቀነቀዋለን፣ እናዋህደዋለን። ከዛ ይሄንን እንግዲህ ለልጆቻችን በሲኒ ወይም በኩባያው እንሰጣለን። ቀረብ ወዳለ ሐኪም ቤት እንሄዳለብን። ስለዚህ አንድ ተቅማጥ ያያዛቸው ልጆቻችን ደግሞ መመገብ የሌለባቸው ምግቦች ለምሳሌ ያው ፈሳሽ ስለወጣ ፈሳሽ ለመተካት አንዳንድ ሰዎች ለስላሳ መጠጦችን እንዲሁም ጁሶችን ይሰጣሉ። ግን እሱ ተቅማጥን ስለሚያባብስ እነዚህ የታሸጉ ለስላሳ መጠጦችን፣ ጁሶችን ወይም ስኳር ያላቸውን ነገሮች ለልጆቻችን ከመስጠት መቆጠብ አለብን። ለጊዜው የዛሬ ውይይታችንን ጨርሰናል። ተስፋ አደርጋለሁ የተወሰነ እውቀት እንዳገኛችሁ። አመሰግናለሁ።